ግጥም ለአብሬሽ ሩታ ሰርግ ለዱባው ድግስ ለመዳም ቅመሞች ለዱባይ ቅመሞች ዘጭ ዘጭ ያሉበት የመዳም ቅመሞች ያብሬሽ ሩታ ሰርግ ዱባይ ላይ ደመቀች። የመዳም ቅመሞች የደገሱት ድግስ ደፋ ቀና ብለው ላባቸው እስኪፈስ፣ ዲያኒ እንኳን ንቋቸው ደህና ልብስ ሳይለብስ፣ የእናንተ ስራማ ለፈጣሪ ድረስ። አብሬሽ ፈለጣቸው ለስለስ ብሎ ገብቶ የመዳም ቅመምን ሞኝነቷን አይቶ በሸቃሪት የብር ሁሉም ሆዱን ሞልቶ ከቤቱ ለሻለ ሙከየፉን ከፍቶ ዱባይ ላይ እነሸቃሊትን ተጫወቱባቸው። የዓመት ገቢያቸውን ለቃቅመው በሏቸው። ስሚ ቅመሟዬ ሞኝ ልብ ያሽው የነገው ህልምሽን ሜዳ ላይ የጣልሽው የነገው መግቢያሽን በጭራሽ አትርሽው። እነዚህ ከሆኑ እምነትም የላቸው ሆዳቸው ብቻ ነው የነሱ መግቢያቸው። አብሬሽና ሩታ ውሸት ነው ስራቸው ደግሞም ትዳራቸው ያዋጣቸው። ብሯ ድንገት ትዝ ሲላት ደረቷን በመምታት ማስታገሻ ሆናት። አየመዳም ቅመም የእሷን የሷን ህይወት ትታ ጭራሹን ረስታ አስተናጋጅ ሆነች ለአብሬሽ ሩታ። ምን ይቅረብላችሁ ብለው ሲጠየቁ ሻይ ብላ አዘዘች ምንም እኮ አያውቁ። ሻዩ ጥቁር ሆኖ ትዙ ሲመጣላት ስትቀምሰው ጣዕሙ ወተት ወተት አላት። ሻይውን ከወተት መለየት አቃታት ከጓደኛዋ ላይ ወስዳ ደፋችባት። በሞኝነታቸው ማቲም ሳቀባቸው፣ ዘወር ብሎ ደግሞ ሼሻውን ሰጣቸው። በጎች ስለሆኑ ተደበረባቸው፣ መሳለቂያ ሆኑ የመዲያም ቅመሞች። አስሮ መግረፍ ነበር እነዚህም በጎች፣ ሲሳለቁባቸው እኔ አፈርኩላቸው። ከዚህ ሁሉ ጭንቀት ቆይ ቢቀርባቸው፣ ከሰርጉ ባይመጡ በዛው በቤታቸው። ፈታ በሙዳቸው አሰዳቢ ናቸው፣ አላስፈላጊ ሰው። ምንድነው ማጨብጨብ ለማይፈልግሽ ሰው? ነገ ባጋጣሚ ቢያገኝሽ መንገር ላይ ዙሮ ላይ ጠይቅሽ ይልሻል ገለል በይ። እድሜያቸው የገፋ እውቀት የሌላቸው የትላንት ትንሾች መጥተው ሲበሏቸው ሲጫወቱባቸው ሰውም ሲመክራቸው አለመስማታቸው የድድብናቸው ቅናት ነው ይሉናል እኛ ስንመክራቸው የጅልነታቸው። እኔ ምን አገባኝ የራሳቸው ጉዳይ ይጠቀሙባቸው። በግጥም አልቀረ በስድብ አልቀረ ብዙ መከርኳቸው። በጣም ያሳዝናል ተደፍኗል መስሚያቸው። የመዳን ቅመሞች በአቋራጭ ተበሉ ፊመሲ ቱበሮች ይወዱናል ሲሉ አልፈቅድም ስትላት መዳም አትሄጂም ሰርግ ጥላ ጠፋች አሉ። ጫማው ጫማዋን ሳታድርግ አይፎን አልቀራቸው፣ ወርቅም ተገዛላት፣ አንድ ሻንጣ ሙሉ ልብስ ረተቡላት። ሃይ ቅመሞችዬ ለራሷ የላትም የምትለብሰው፣ ወርቅ ታለብሳለች ላልቸገረው ሰው። ተምረን መተናን መካሪ አንፈልግም፣ የለፋችበትን ብሯን ወስድ አድርግም። ቢነገሩ አይሰሙ ሞኝ ስለሆኑ፣ እኔ ግን መረረኝ ስሜያ እንዲም ሆኑ ቅመሞች አትበሉኝ፣ እኔ ጀግና ሴት ነኝ። በቃ ይበቃኛል፣ በእነዚህ አትጥሩኝ፣ ወይ ስም ቀይሩልኝ። ሞኝናቸው እኮ እውነት ልንገራችሁ፣ ሰርጉ የውሸት ነው። መቼ ሲገባችሁ መርፌ ተወግታችሁ። አንድ የመዲያም ቅመም ከመጣች አልቅሳ የአብረሽሩታ በግ መሆኗን አትርሳ። እናንተ የት ገቡ የአሜሪካዎቹ፣ የአብረሽሩታ ተከታይ በጎቹ ሲሉ ሰምተን ነበር አሉ። ከወደዛም ምን ነበረ ባቷሽ የወንክ ጥናዣም አመሰግናለሁ ያው ግጥሞ በዛ በነገራችን ላይ በዛ አይደለ አዎ በዛ በነገራችን ላይ ግጥሞ ማንበብ በጣም ከባድ ነው አንዴ ይጠፋኛል እንትኑ ማለት ነው እዚህ ጋር የሆነ እንትን ሳነበው እንደዚህ ስል ይጠፋኛልና ከዛ እንደገና እየመለስኩ እየቀለስኩ ነው ማለት ነው ግጥሙ እንግዲህ ለመዳም ቅመሞች ነው እስኪ ልጨምርበት ሌላም ነገር የመዳም ቅመሞች ተገጠመላችሁ ላይክ እያረጋችሁ አው ላይክ እያረጋችሁ ማለት በጎቹ በጎቹ በጎቹ ጀግኖቹም ላይ ካርጉ በጎቹም ላይ ካርጉ በጎቹ፣ እኔ የመከርኳችሁን ያህል ቤተሰብ ቢመክራችሁ ኑሮ ከዚህ ባልደረሳችሁ ነበር፣ እንደዚህ ባልተጃጃላችሁ ነበረ። አንድ ተራ ተራ እኮ ነው በነገራችን ላይ ማለት ነው። ሩታ ተራ ነች፣ እንትና ተራ ነው። ተራ እኮ ሰው ነው፣ በቃ ተራ ማለት ነው። ቀባችሁ አለ ለተራ ሰው ናቸው። እንደዛ ሄዳችሁ ፎቶ ምናምን ነገር ዋይጋድ ማይጋድ ቤተሰቦቻቸው። እኔ የመከርኳችሁ እኔ እኮ ለፋው ለፋው እኮ እኔ ብመክራችሁ አሰሙ ብመክራችሁ አሰሙ። ተው ብራችሁን ያዙ ተው አትጃጀሉ፣ ተው አትናሃረሩ፣ ሻራ ወጣችሁ። ተው ተው ግድላችሁ ተው መጠቀሚያ ትሆኑ አልኳችሁ በቃ። ትናንትና ራሱ እነ እሱ ገብተው ነበረ ላይቭ ላይ ማለት ነው። ገብተው ጫጉላ ሽርሽር ምናምን እያለ ቀባጅራ ተቀብጃራ ወስላታ። ማለት የምን ጫጉላ ሽርሽር ነው? ምን ነው? ሁለት ዓመታቸው እኮ አብረው ከሆኑ ማለት ነው። ምን ነው? እንደ አዲስ ተሰራ እንዴ? እና ሲጀመር እኮ ይሄ ድግሱ ማለት የመዲያም ቀበብ የደገሱት አዘን መጣ ቅመሞችዬ፣ ተጫወቱባችሁ በቃ ተዝናኑባችሁ። ሰርጉ የለ ምን የለ ምን የለ ምን የለ ብሎ በቃ ዝም ብሎ ማለት ነው። ሁሉም ተጫወቱባችሁ። ዳኒያላ አያችሁት በሽብርት እኮ ነው የመጣው። ሰርግ የለ ምን የለ። ኢስሃቅ እራሱ በእናንተው ትራንስፖርት መጣ። ትኬት ቆርጣችሁ በእናንተው ነው የሚዝናኑት። በቃ ተጫወቱባችሁ፣ ተጫወቱባችሁ በቃ። እና እነሱ ሲጫወቱባችሁ እኔ ዝም ብዬ ማየት አለብኝ? ነገ ጧት እኮ ታመሰግኑኛላችሁ ማለት ነው። ገባችሁ? የዛሬውን አይደለም እኔ የማስበው ቅመሞችዬ፣ በጎችዬ፣ የነገን ነው የማስበው። ነገ ጧት ሙሉ እኮ እንዲህ ብላን ነበር ውሸት እኮ ነው ሰርጉ። ቬሎ የመጣው ከወደ ኢትዮጵያ፣ ምኑ የመጣው ያ ቪዲዮ የተሰራው ኢትዮጵያ። ምንም ነገር እኮ የለም እኮ ሰርግ፣ ሰርግ እኮ እውነተኛ። እናንተ በመጀመሪያ እነዚህ ሰዎች እምነት የላቸውም። አሁን አሁን ሳየው በቲክቶክ ምናምን ማለት ነው በዩቱብም ሳይ የክርስቲያኖች በጣም በጣም ያኔ ትልቅ ነገር ነው። በዚህ ሳምንት ማለት ነው ገባቸው። እነሱ ደግሞ ክርስቲያንን ብለው መስቀል ለብሰዋል። ሶ እኔ ባያገባኝም እኔ ስለ እነዚህ ሰዎች ልንገራችሁ ብዬ ነው። ስለ እምነቱ ባያገባኝም ማለት ነው እነዚህ ሰዎች እምነት የላቸው ሰው ክብር የላቸው ምን የላቸው ውሸታሞች ናቸው። በቃ ውሸታሞች ማለት ነው። እናንተን የተጠቀሙባቸው ነው። ግን ምን አገባ። የተጠቀሙባቸው ደግሞ ትልልቆች ናቸው። ትልልቆች ናቸው። ከጥሩ ቦታ ላይ ዋሉ። በቃ ልጅሽን እያንዳንዱ፣ ኧረ እንደ ብዙ ነገር አለ። ተው ግደላቸው። ሲቀጥል ሲቀጠጥ ምልን ነበር ደግሞ ማለት ነው? መሲ ብሪጅ ስቶን። አዎ ስለ እሷ ምንናገር ለሚኪ ወርቅ ነው ምናምን የሰጠችው እሱን እያመጣችው፣ እንዳንቺ መሰልንሽ? ኧረ እባክሽ፣ ምኑ ከምናምን ተያይዙት። እጭ ደግሞ አንዳንድ ሰዎች አላቸው። የሆነ በቃ ዩቱብ ብላችሁ የምታሽቃብጡ በጎቹ እንዲወዱን ብላችሁ ምን አራብ ኮራ ብላችሁ በራሳችሁ በቃ በራሳችሁ ኮንፊደንስ ስር እውነቱን ተናግራችሁ አትሽለጥለጡ። የማጠብቃቸው ሰዎች ማለት ነው እና መሲ ብሪጅስቶን በና በጋ ስላላገጠች አንቺ ለሱ ገዝተሽ የለም። እንዲ ያ ማ ነው ሚኪ ጓደኛ እኮ ነው እንደገጣት እኮ ጌም ቲክቶክ ላይ ፌመስ ናት፣ ፌመስ ነው። ገባችሁ አደለም? ፌመስ እና ከበግ እንዴት ነው የምታገናኙት? መሲ ሚኪ ማለት አንድ ቀን ጌም ከገባችሁ አንበሳ ያውርድላታል እንዲሁም ወርድላት ይሆናል። ገባችሁ አይደለም? ልጇን በመኪና እያንሸራሸረ እያሳያት እናቷን ሄዶ ጠይቆ እንደዛ አድርጎ እንዳ በጋዝ አላደረገም እኮ እንደውም እኮ እነሱን ብለው ተይዘው ኢትዮጵያ የገቡ አለት ዙሮም አልጠየቃቸው። ምንን ከምን ነው የምታገናኙት? ምኑን ከምኑን ነው የምታገናኙት? መሲን እንደ በጎቹ ጋር ሚኪን ደግሞ ከአበጋዝ ጋር በእናታችሁ እነት እኮ ጓደኛሞች ናቸው ተገናኝተው፣ በእርግጥ በጎቹም ተገናኝተዋል። እነ ገጧት ግን ማን ነሽ ብሎ ነው የሚጠይቅሽ መንገድ ላይ ቢያገኝሽ ማለት ነው። መሲን ግን ያቃታል። እናንተ እኮ በካሜራ ራሱ መውጣት የማትችሉ ሴቶች እኮ ናቸው ለእሱ ብር የምታስገቡት ማለት ነው። ገባችኋል ላ እና መሲ ለሚኪ ስለሰጠች ብቻ አንቺም ሰተሸር ውይ ውይ ውይ! እናንተ ደግሞ ናችኋል፣ ማሰብ ያለላችሁ ደግሞ። ይሄ ማሚ ያለ አንድ ልምዝምዝ ጓደኛ ይምን አለች መሰለኝ፣ ይሄን ሰው ሳይሆን አክስቴን ነው የሚመስለኝ አለች ማሚ። ይሄ ትናንትና ምንድን ነው ምናምን ብሎ እንደ አንተ። ምንድን ነው የምታሽቃብጠው? ወንድ ልጅ አይደለም ደግሞ ኮራ። እንደውም ሰርታ አያምርብም በነገራችን ላይ ማሚ፣ ምንም አያምርብም ጠቅላላ። አትልምዝምዝ ተሰራ፣ ኮራ ጀነን ብላ ሰራ ማለት ወንድ እንደ መሆን ምን ያልመዘምዝሃል እንደ እኔ። ልንገራችሁ ለአብሬሽ ሩታ ደግፈው የሚያሽቃብጡ ለራሳቸው ጥቅም ለራሳቸው ሰብስክራይብ ብለው እንጂ እውነትን የደበቁት ማለት ነው። ፈልገውት አይደለም የሚያሽቃብጡት፣ ሰብስክራይብ ቪው፣ ዶላር ፍለጋ ብቻ ነው እንጂ የሚያሽቃብጡት። እንደ እኔ ወጥተው እውነታውን ቢናገሩማ እንዴ፣ ምን ሆናችኋል? እኔ ባጨበጭብ እስካሁን ሀምሳ ሺ ሉልዬ፣ የእኔ ቆንጆ ምናምን እያሉ ሀምሳ ሺ አስገቡኝ ነበር። አሁን ግን እየመጡ አንቺ አሮጊት፣ አንቺ ሸውራራ፣ ሸውራራ አይደለም ወላ ግን ካሜራው ነው ምትል የሚለው እና አዳሜ ካሜራው ተሽ ማትናገር ብለ ዋት። አንቺ ሸውራሩ አንቺ አረጌቱ አረጌቱ ሆንኩ ታዲያ እኔ ተጠቅሜበት ነው፣ እንኳን ያላደለሁትን ማለት ነው። እና ያኔ እንደዛ እንደም በቃ እከሌዬ ሉሉዬ የኔ ቆንጆ የኔ ልዕልት ምናምን ስትሉኝ የነበራችሁ ዛሬ ግን እየሰደባችሁ ይነዋል። እና እኔ ምን ማንንም አልፈራም ማንንም አልፈራም ከፈጣሪ ውጭ ማለት እና አታሽቃብጡ፣ መሲን ከበጎቹ ጋር አንድ አታድርጉ ማለት ነው። መሲ ጓደኛዋ ነው ልክ መሲ ማለት አብሬሽና ማርክ ማለት እኮ ነው፣ ገባችሁ? እነሱ አሁን ቢሰጣጡ ምንም ችግር የለም፣ ማንም አይናገርም። እኛ ያለው ፌመሲ ቱበሮች ከመዲያም ቅመሞች እራቁ። እነሱ ራሱ ቢቀርባችሁ ማለት እነሱ ቸር ናቸው። እናንተ ምንም ነገር እንደማትሰጧቸው እናውቃለን። ፎቶ ብቻ ተነስታችኋል ማለት ነው። እንኳን ደስ ያላችሁ። አዎ፣ እና በጋዝ ማለት ነው ፎቶ ተነስቷል፣ እናንተ ጋር እንኳን ደስ ያላችሁ ማለት እና ፎቶ ብቻ ተነሱ፣ አብረው በቃ አብረው ተነሱ ፎቶ ማለት እና ሌላ ነገር የለም ገባቸው። እና ማርክ እና አብሬሽ አሁን ቢሰጣጡ ስጦታ መኪና ለምን አይሰጣጥም? በቃ አንድ ስለሆኑ አያገባን ምንም አንልም። እኛ ያለው ከበጎቹ ከመድያም ቅመሞች እራቆ። የመድያም ቅመሞች የዋህናቸው። ያ ዝም ብለው ነው የሚሰጡት፣ ወደድን ብለው አፈቀርን ብለው አወቅን ብለው ገንዘባቸውን ስለሚሰጡ ከመድያም ቅመሞች ራቆ። እኔ የመድያም ቅመም እንትን ነኝ ጠበቃ ማለት ነው። ራቆ በቃ። በሏቸው። ነው የመጣችሁት እንጂ ልጠቅሟቸው አይደለም። ስለዚህ ከመዲያም ቀሞች ፌመስ ዩቲዩበሮች አታገኛቸው። በቃ አታገኛቸው። እንዴት ነው ላቸዋለሁ። ቤተሰብዬ ግጥሙ እንደሚመቻችሁ አምናሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የመዲያም ቀሙኒ ከመዲያም ኩሽና እወዳችኋለሁ። በሌላ ፍሮስ ከምንጋር ለናሁን